በዓለም አቀፍ ደረጃ ተወዳዳሪ ለመሆንና በኢኮኖሚ የተሻለ አቅም ለመፍጠር በቴክኖሎጂ የታገዙ ወጣት ሥራ ፈጣሪዎችን መደገፍ እንደሚገባ የአማራ ክልል ርእሰ መሥተዳድር አቶ አረጋ ከበደ ተናገሩ። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ በቴክኖሎጂ ዘርፍ የተሰማሩ የስታርታፖች የፈጠራ ውድድር ማጠቃለያ መርሃ ግብር በባሕር ዳር ከተማ አካሂዷል። ዘመኑ ይርጋ የአማራ ክልል ኢኖቬሽን ና ቴክኖሎጂ ቢሮ ከኢኖቬሽን ና ቴክኖሎጂ ሚኒስቴር ጋር በመተባበር በቴክኖሎጂ ዘርፍ ለተሰማሩ ወጣት ስራ ፈጣሪ ስታርታፖች በባህር ዳር የውድድር ማጠቃለያ መርሃ ግብር አካሂዷል በመርሃ ግብሩ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ና ሌሎች የፌዴራል የክልል ና የከፍተኛ ትምህርት ተቋማት የስራ ኃላፊዎች ና ወጣት ስራ ፈጣሪዎች ተገኝተዋል ርዕሰ መስተዳደር አረጋ ከበደ በዚሁ ጊዜ እንዳሉት የሚፈለገውን ኢኮኖሚያዊ እድገት ለማምጣት ና ተወዳዳሪ ለመሆን ለዲጂታል ዲጂታላይዜሽን ልዩ ትኩረት መስጠት የግድ የሚል ነው ብለዋል። ቴክኖሎጂ ዲጂታላይዜሽን የሀገራችንን የኢኮኖሚ ምህዳር በእርግዶ እየገባ በመሆኑ እንደመሆኑ መጠን ወደዚህ ተግባር መግባት አስገዳጅ ብቻ ሳይሆን ወደፊትም እንደ ሀገርም እንደ ግለሰብም ተወዳዳሪ የሚያደርግ ኢኮኖሚ መገንባት አይቻልም። ያ ብቻ ሳይሆን ያለውንም ይዘን መወዳደር አንችልም። የምንፈጥረው ካፒታልም ይሁን ወይም ደግሞ የሀብት መፍጠሪያ የምናደርገው ካፒታል ይሁን ጉልበትም ይሁን መሬት ፈጠራን ካልጨመርንበት ቴክኖሎጂን ካልጨመርንበት የውጤታማነት ደረጃው በጣም አነስተኛ ነው። ይሄ ደግሞ የሌት ካሜራ አድቫንቴጃችን ተጠቅመን በዚህ ረገድ ከሰፊ ስራ መስራት ይጠበቅብናል። ስራ ፈጣሪዎችን በቴክኖሎጂው መስክ ወደ ስራ ማስገባት ከተቻለም ሀገሪቱን የቴክኖሎጂ መዳረሻ ለማድረግ ያስችላል ያሉት ርዕሰ መስተዳድሩ የዛሬው የስራ ፈጠራ ውድድርም ለቀሪ ወጣቶች መነሳሳትን የሚፈጥርና በርካቶች በዘርፉ እንዲሰማሩ እድል የሚፈጥር ነው ብለዋል። ስራ ፈጣሪዎችን ወይም ባለ ሀብቶችን በተለይ በኢንተርፕራይዝ ደረጃ ወደ ስራ ካስገባን መጪው ጊዜ የኢትዮጵያ የባለሀብት የቴክኖሎጂስቶች መዳረሻ እንደምትሆን በግልጽ በስትራቴጂም ደረጃ የተቀመጠ ነው። ስለዚህ ይሄ ዛሬው ሙከራ በጣም ከፍ ያለ በአንድ በኩል ሀሳብን አመንጭቶ ወደ ገቢራዊ እንቅስቃሴ ለማስገባት ለቀሪ ወጣቶቻችን የሚያስተላልፈው መልእክት ትልቅ ነው። የክልሉ መንግስትም ሀሳብ ያላቸው ስራ ፈጣሪ ስታርታፖችን የሚያበረታታ የስታርታፕ ማበልጸያ ማዕከል በቀጣይ ለመገንባት አቅዶ እየሰራ መሆኑንና ዘርፉን ይበልጥ ለማሳደግ ትኩረት መስጠቱን ነው ርዕሰ መስተዳድሩ የተናገሩትም። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቤል ፈለቀም ወጣት የፈጠራ ሀሳብ አመንጮችን ሀሳባቸው መሬት ላይ ወርዶ ወደ ተግባር እንዲቀየር አስፈላጊውን ድጋፍና ክትትል እናደርጋለን ያሉትም ትኩረት የሰጠነውን ፈጠራ ነው የማጠናከር ስራ በተደራሽነት በክትትልና በድጋፍ የሚፈለግበት ደረጃ ላይ እንዲደርስ የፈጠራ ሀሳብ አፍላቂዎች የሀሳብ፣ የአመለካከት፣ የአስተሳሰብና ሌሎች አቅሞችን የማንጠር ቅማቸውን ከመስራት እና ከመደገፍ በተጨማሪ መደረግ ያለባቸውን ድጋፎችና ክትትሎችን በማድረግ እንደ ክልል ለሌሎች ተቋማቶች፣ ለሌሎች ክልሎችም ተሞክሮ የሚሆንና እንደመነሻ የሚሆን ሰፊ ስራ ለመስራት እንደተዘጋጀን ይህንን በኢኖቬሽንና ቴክኖሎጂ ቢሮ ስም አረጋግጣለሁ። በስራ ፈጠራ ውድድሩ ተሳትፈው በአንደኛ ደረጃ ተሸላሚ የሆኑት የግሎብ ፕሮዳክሽን ባለቤቶች በበኩላቸው ወጣቶች እንደዚህ አይነት አስቻይ ሁነቶችን ካገኙ የበለጠ ውጤታማ መሆን የሚችሉበት እድል ያለ መሆኑን አሳይተናል ነው ያሉት። የስልጠና ውድድር መርሃ ግብሩም ሀሳብ ላላቸው ወጣቶች ከፍተኛ መነሳሳትን የሚፈጥር ነው ብለዋል። እንደዚህ አይነት ሁነቶች ካሉ፣ እንደዚህ አይነት ውድድሮችም ሆነ የሚያበቁን የስልጠና ማዕከላት ፕሮግራሞች ካሉ ወጣቶቻችን ተወዳድረውም ሀሳቦቻቸውንም አካፍለው ወደ ተሻለ እንቅስቃሴ ለማደግ ዝግጁ የሆነ ኢነርጂም ስሜትም አላቸው። በተለያዩ ከሚረብሹ ነገሮች ራሳቸውን ገጥተው ማለት ነውና ማህበረሰባችን ምን ይላል? ወጣት የነብር ጣት ይላል። አሁን እንደዚህ አይነት አስቻይ ነገሮች ወጣት የለውጥ ጣት ብለን ሌላ ኤክስፕሬሽን እንድንወልድ የሚያግዙ ናቸው እና ለለውጥ እንዲተጋ በጣም የሚያተጉ ስለሆነ በጣም መበረታታት እንዳለባቸው ከልብ እናምናለን። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ባዘጋጀው በዚህ የስታርታፖች የውድድር ማጠቃለያ መርሐ ግብር 28 የፈጠራ ሀሳቦች ቀርበው ሶስቱ የፈጠራ ግኝቶች አሸናፊ ሆነው ተሸላሚ ሆነዋል።